መስጠት መገለጫው ብዙ ነው። ካለን ጊዜ አንስቶ አካልን አካፍሎ ህይወትን እስከ መሰዋት ይደርሳል። ለዚህ መሰጠት የታደለም ጸጋው ብዙ ነው። ለሌላው ህይወት መቀጠል ምክንያትም ይሆናል። ያለህን ነገር መስጠት ማለት የሚያስደስት ነገር ነው ለማንም ሰው። ከዛ በላይ ደስታማ ሁለተኛ እንደተፈጠርኩ ነው። ለሌላኛው ሰው ብርሃን መሆን መቻል በጣም ትልቅ ነገር ነው። ብርሃን ደግሞ የስጦታዎችም ስጦታዎች ነው። ስጦታ ደግሞ ትንሽም ትልቅ የሚባል ስጦታ ያለ። መጀመሪያ እግሬ ማበጥ ሲጀምር ቼክ ለማድረግ ዝም ብዬ በሰፈር በነበሩ ክሊኒክ ላይ አንድ ወደ ሰፈራችን ያለው ክሊኒክ ላይ ማታ አካባቢ ለሄድኩና ቼክ አደረግኩኝ። ደምናም ሰጠው። ከዛ በኋላ ዶክተሩ አየኝና እስቲ አስራሳውንድ ታይምናም ብሎ አስራሳውንድ ቀጠረኝ። በሁለተኛው ቀን የእጅ አስራ ሳውንድ ተነሳው። ከዛ አስራ ሳውንድ ተነስቼ ወደ ዶክተሩ ሲገባ ዶክተሩ ካየኝ በኋላ ተጠራጠረ። ማለት የሚያሳየው እኔ ላይ የነበረው አስራ ሳውንዱ ላይ በአንድ በኩል ኩላልቷ ትንሽሽ፣ አንደኛው ቦታ ላይ ደግሞ ቦታው ላይ ምንም የለም። ትንሽ ራሴን ተደጋጋሚ የማሳመም ስሜት ተሰማኝ። ሐኪሞችን ኮንሳልት አርኩኝ። ከዛ በኋላ ኦልሬዲ ሰውነቴ ማለት ደሜ ከፍተኛ ፕሬጀር እንዳለበት ታወቀ። ከፕሬር በኋላ ደግሞ ዲቴክት ተደረገ ማለት ነው። ስለዚህ ችግሩ የኮላሊቲ ችግር እንደመሆኑ በዛን ሰዓት ነው ያወቁት ማለት ነው። እምብሬን ጣባ ሳይነበረብኝ ከ8 ዓመት በፊት ነው፣ በ13 ዓመት ነው የጀመረኝ። ቀና ማለት አልችልም፣ እንደዚህ ብርሃናቶች ምናምን ማየት አልችልም። በስነ ስርዓት ማንበብ መጻፍ ያስቸግረኝ ነበረ። ወድቄ እንጨት ነገር ወቅቶኝ ነው። ከዛ በኋላ ያው በመጀመሪያ ብዙም ጉዳት አላደረሰብኝም ነበረ ከዚያ የቆየ የቆየ ሲመጣ ራሱ ጠባሳ እየፈጠረ መጣ። በዛ ሂደት ቀናቶች እያደሩ ሲመጡ የቆየ ሲመጣ እየታይን እየከለለው መጣ ነው ዶክተሮቹ ገብተው ከነርሶቹ ያተማከሩ በቃ ኩላሊት ፌል አድርጓል እና አሁን ዳያሊሲስ መጀመር አለባሉ። እኔ ዳያሊሲስ ሲሉኝ ዳያሊሲስ ማለት አላውቀው እና በዛ ሰዓት እንደዛ ሲሉኝ ያው ድንጋጤ ማለት ደነገጥኩ። ቀጥታ ያው ዳያሊሲስ ካላረግ ያስቸግራል ያፍንሃል ምናምን የሚባል ነገር መጣ። ዳያሊሲስ ያደረግኩት ራሱ ሁለት ዓመት ከስምንት ወር አካባቢ ነው ዳያሊሲስ ያረኩት። ኩላሊቱ ችግር እንዳለብኝ ሲታወቅ ሐኪሞቹ ለእኔ ያው ቀለል አድርገው ነው የነገሩኝ። ችግር የለውም ትሪት ይደረጋል ነው የሚል የነበረ። ግን ወንድሜን ታናሽ ወንድሜን ስበው ግን ያናገሩት ምንድን ነው ከፊት ለፊት የሆነ ነገር ችግር እንዳለ አናግረውት ነበር፣ ወንድሜን ማለት ነው። ኩላዩ ፌል አድርጓል። ምንድን ነው የምናደርገው ስንላቸው አይ ኩላዩ መቀሄር አለበት ተባለ። ከዛ ምን ያህል ያው ገንዘብ ያስወጣል የሚለው ላይ ነው ሐሳባችን። ስንጠይቅ ከ2 ሚሊዮን እስከ 3 ሚሊዮን አካባቢ ነበር፣ በእኛ ሰዓት። በዛ ሰዓት እንደዚ ያስፈልጋል ሲባል ያው ያ ብር ደግሞ በእኛ ቤተሰብ ያው ገንዘቡን ከባድ ነው። ይህም ብር ኬትም አታመጣም ስለሆነ ያንን ነገር አስቡበት አለ ያው ዳያሊሲስ ማድረግ ጀመርኩ በእኛ ጊዜ ዳያሊሲስ ዛኔ 2800 እስከ 3000 ብር ነበረ አንድ ዳያሊሲስ ሳደርግ ማለት ነው በሳምንት ሶስቴ ስለማደርግ ቢያንስ 15 ሺህ ብር አካባቢ በሳምንት አወጣለሁ በወር ከ60 ሺህ ብር በላይ ለዳያሊሲሶች አወጣለሁ ምንም አይነት ስሜት ሳይኖረኝ ነ ነ ብሎ እሱንም አለመቀበሉ ቤተሰብ ላይ ብዙ ችግር ነበርና በቃ በጣም በፈተና ነው ዳያሊሲስ ራሱ የገባው እሱ ራሱ ማለት ራሱ ራሱን አለማሳመን ማለት ነው። እና ግን በቃ ከዛ ቀጥታ ወደ ዳያሊሲስ ገባል። ያው ከብዙ ትግል በኋላ ከዛ ሕክምናው ነገር ተጀመረ። አለማየት መቻል በጣም ከባድ ነው። ደግሞ እያየከው ሲሆን ሲጠፋ የነበረው በጣም ከባድ መጀመሪያው ማታይ ሰው ሲሆን ይሻላል። ወጣት ሆነ ብርሃን ኖሮ ብርሃን ስታጣ ያው ትንሽ ይከብዳል። ወደ ተስፋ መቁረጥ ውስጥ ምናምን ነገር ትገባለህ። እኔም ወደ ዛ አይነት ህይወት ውስጥ ገብቼ ነበር። ሰው አይረዳም። ያው እኔ ነበርኩ ማቀው ግን ያው በአንድ አይነት ነበር የምሰራው እና ያው ህይወት እንደዛው ነበር የቀጠለው፣ ግን ከባድ ነበር። በህይወቴ የትንሽ ፊል ያደረኳት ሰዓት ልንገርስ ማለት ነው። ከመቀሌ ወደ አዲግራ ስሄድ ፍሮይን የምትባል ከተማ አለች። እዛ ስደርስ እምባይ አይንትን አለ ምንድነው የከበደኝ፣ እዚህ ላይ ደረጃ ደርሻለሁ፣ ሜይቢ ብሩ ባላገኝና ህክምናው ባጣ ባላገኝ ምን ስሜት ይሰማኛል የሚል በጣም ምን እንትን አልኩኝ። አለቀስኩኝ ማለት ነው። እኔ ደህና ነኝ ለማልቀስም ብዙ እንትናለሁ፣ ጠንካራ ነኝ ማለት ለራሴ አፕሪሼት ማለት ስላለብኝ ማለት ነው አለቀስኩኝ። በዛን ሰዓት ኢንፎርማል ቴክስት ወደ ትምህርት ክፍል ኃላፊ ነው የጻፍኩት ማለት ነው። እንዳልኩሽ አዲግራት ዩኒቨርሲቲ አስተማሪ ነኝ በኬሚካል ምህንድስና ትምህርት ክፍል አስተማሪ ነኝ። ትምህርት ክፍል ኃላፊ ቴክስት አርኩለት። መኪና እየሄድኩኝ ማለት ነው፣ በቃ እዚህ ደረጃ ደረጃ ደርሻለሁ፣ ህይወቴ ምን እንደምሆን ግን አላውቅም አልኩት። ትምህርት ክፍል ኃላፊው እንብሌሽ ነው መሰጃ አደረገልኝ፣ ስለ ገንዘብ እንዳታስባለን። አጋዚ ቀድሞ ተማሪዎች ማህበር ቦርድ አመራር እንብሌሽ ነው የደወሉልኝ፣ ወደ ማህበረሰቡ ኦልሬዲ ዲስፕሌይ አደረጉኝ። ማህበረሰቡ የሚገርምሽ በሁለት ሳምንት ከሁለት ነጥብ ስምንት ሚሊዮን ብር አዋጥተዋል። በሁለት ሳምንት እንዴ! ስለዚህ እኔ እድለኛ ነኝ። ኩላሊት ብትቀይር ይሻላል ማለት የኔንም የአቅም ሁኔታ እያዳከመ ነው የሚመጣው። ለዚህ ብዙ አመት ሲደረግ ማለት ያ ነገር ስላለ ምንድን ነው መቀየር አለበት የሚለው ላይ ሄደንና ያው የሰፈር ልጆች አሉ፣ ከውጭ ጓደኞች አሉኝ። የብዙ ያው የኢትዮጵያ ህዝብ በአብዛኛው ተባ ተባ ብሮኛል፣ በደንብ ከሚገባው ማለት ያው የሂሳብ የተሰበሰበው ከኢትዮጵያ ህዝብ ነው በይበልጥ። የሰፈር ልጆች አሉ ካሳንጅስ የሀያሁለት ልጆች ይሄን ነገር ትልቅ ነገር አድርገውልኛል። ሚኒክ ሆስፒታል ጨርኩ በኋላ እዛ ተመዘገብኩ። ከተመዘገብኩ በኋላ ያለውን ፕሮሰስ ነገሩ እግዚአብሔር ይመስገን ብዙም አልቆየውም። ያው እድለኛ ሆኜ ከአራት ወር በኋላ ተደወለልኝ። ሲደወልልኝ ተዘጋጅ እና ለአንተ የሚሆን ማለት ብሌን ስለተገኘ የአይነ ብሌን ለንቅለ ተከላው ተዘጋጅ ሲሉኝ ኦኬ ብዬ፣ ከዛ በኋላ ያው ማታ ገባሁኝ በጣዋ ሰርጀሪውን ተሰራሁ። መጀመሪያ ከእናቴ ነው እኔ ልስጥ በሚል እናቴ ነበረች ለመስጠት። ሂዳ ምርመራ ተደረገ፣ ፕሮሰሱ ተደረገልን። ያው እናቴ ተመረመረች። አንድ ላይ ከእሷ ጋር ወደ ውጭ ለሚሄድ በቃ ሁሉ ነገር እዚህ ጥቁር አንበሳ ውጭ ጉዳይ ምናምን ያለው ፕሮሰሶች ሁሉ ጨርሰን፣ ሁሉም ድጋፎችን አጽፈን፣ ሁሉም ነገሮች ከጨረስን በኋላ አጋጣሚ ወንድሜ በራሱ ላይ የሆነ ትንሽ ችግር አጋጠመን ማለት ነው። ስለዚህ አይሆንም ተባልን ማለት ነው። አይሆንም ስንባል በዛን ሰዓት ደግሞ ትንሽ ለሶስት አራት ደቂቃ ትንሽ ከፍተኛ ስሜት ተፈጠረችልኝ። ከዛ በኋላ ወንድሜ ጋ ነው የደወልኩኝ ማለት ነው። አዲግራት ነበረ ሙልጌታ ሆኔ የሰጠኝ ደወልኩለት። እንዲህ አጋጥሞናል ስለው ለአንድም ሰከንድ እንዳታስባለኝ ማለት ነው። ወደ ውጭ ወደ ህንድ ነው የሄድነው። ህንድ አስቴር ሆስፒታል ነው የሄድነው እዛ ሄደን ከእናቴ ጋር ሁለት ነጥብ አራት አካባቢ ነው የዛን የተከፈለው እንደዛ አካባቢ ነበር። ያው ከእጃችን ውጭም ማለት ሆስፒታሉ ገቢ የተደረገው ለእጃቸው ወደ ስድስት ሺህ ዶላር ምናምን ዘንድ ሄድነው ከእናቴ ጋር ና ከአስታማሚ አንድ ሰው ነበረ። ሄደን እዛም ሄደን እንዳሰብነው አልተሳካም። የመጀመሪያ ንቅለተከላ አንድ ወር ከአስራ አምስት ቀን አካባቢ ይቁጫል። ምርመሮች አሉ፣ ብዙ አይነት ምርመሮች አሉ። ከእንደገና እዚ የነበረው ዶክመንት ሁሉ እዛ አይሰራም። የራሳቸውን ዶክመንት ምርመራ አደረጉ፣ ብዙ ነገር። ከዛ ያው ዶክተሮች እዛ ጋር ቀረብኩ፣ ህንዶቹ አዩኝ። አሁን የአንተና የእናትህ ብለድ ክሮስ ማች አይገናኝም አሉ እና ስለሆነ ምንድነው ብንቀየርል ችግር የለውም አሉ ህንዶቹ። ግን ያው ተመልሶ ፌል ሊያደርግ ይችላል ሰክሰስፉልም ላይሆን ይችላል አሉ። ስለሆነ ሌላ እህት ወንድም ካለ እሱን ነገር አሰራና ተመለሰን አሉ። እሱን ተስማማን ወይ ከፈለክ የምንቀየር የሚል ሁለት አማራጭ ሰጡ። ሳስበው ለምን ሁለት ወጪ ከሚሆን ተመልሼ እመጣለሁ ቤተሰብ እህት ወንድሞች አሉኝ ብዬ ወደ ኢትዮጵያ ተመልሼ እመጥቻለሁ። በቃ አልተሳካም። ከወር ከምናምን በኋላ ተመልሰው መጡ። ምንም እንዳልተፈጠረ ነው። በቃ ይሆናል፣ ከኔ ጋር ይሆናል ነው እና በጣም በቃ እኔ በዙሪያ ባለቤቴ አለ ባለቤቴም፣ እኔ ካልሰጠው፣ ባለቤቴም ቤተሰቦች አሉ፣ እናተባት እነሱም እኛ ካልሰጠም ብለው ብዙ ነገር ነበር። እና በቃ መስጠት ነው የሚያስደስተው ነገር ብዬ ነው ማስበው። እኔ የአይን ብሌን ንቅለ ተከላ በምንም ነገር አላውቅም ነበረ። እንደማይል ስለማቅ ይድናል ብዬም ተስፋ አድርጌ አላውቅም። በቃ በአንድ አይኔ ይሰራለሁ ነው እና የአይን ብሌን ከተገኘ ልትድን ትችላለ፣ የሚለግስ ሰው ከተገኘ ልትድን ትችላለ፣ ልታይ ትችላለ ይሉኛል እና ስለ አይን ብሌን ትንሽ ስሜት የነበረችው መቼ ነበረ። እኔም ኢንተርቴን ያደርኳት ሰዓቱ ደርሶ ወደ ኦአር ሲገባ ወንድሜ በሰላም እንገናኝ ብሎ ነው ሄደ። አይዞህ፣ በርታ፣ በሰላም እግዚአብሔር ያገናኘኝ ብሎ ሄደ ማለት ነው። ያው እሱ ኦፕሬሽን ተሰራ። ኮላሊቱ ያው ከስተወጣ ያው እኔ መሄድ ነበረብኝ እኔ መሄድኩኝ ማለት ነው። ትንሽ እሱ ቀድሞ ነቅቷል። እኔ ዝግቸ ነው የነቃሁኝ። እንዲ ነው የሚባል ነገር አይደለም። ያው እኔ ሶስት ቀን ምናምን ፈጅቶብኛል ለሚያንቃት። ከዛ ግን ከነቃው በኋላ ማስብ የነበርኩት እሱን ነው። በቃ ዞር ዞር ብዬ ያየሁት እሱ የተኛበትን አልጋ ነው። ሳየው በቃ የሚነቃም ነገር አልመሰለኝም፣ ሲጀመር መጀመሪያ ማለት ነው እዛ በቃ ምጫሻ ላይ ከአንድ ቀን በኋላ ምናም ኔ ከተነሳው በኋላ እንደ መንቃት አለ። ካልጋም ረዥም ቀን አልተነሳም። ትንሽ ፈርቼ ነበር። ለምን ይሄ ነገር ያ ላይ ምናምን ነገር የሚለው ነገር ያው ሰምቸውም ስለማላቅ ትንሽ ተጠራጥሬ ነበር። ግን ያው የነገሩ ነገር አሳማኝ ነገር ስለሆነ በቃ በእምነት ወደ ሰርጀሪ ክፍል ገባው። ከዛ ሶስት ሰዓት ነው የፈጀው። ይህችኛዋን ማጣት አልፈልግም ነበረ። ይህኛውም ትንሽ አስቸግረኝ ነበር። አንደኛው ሲያመኝ እና እስከ ገባ በጣም ነው የቸኮልኩት። ደግሞ መጨረሻ ነበር ይኔታላ በጣም ነው የጓጓውተኝ እና ተሰርቶልኝ፣ አልጋዤ ምናምን ልክ የሚፈታበት ቀን እስከሚደርስ በጣም ነው የጓጓውተኝ። ልክ እንደተፈታልኝ ቶሎ ማየት የምችል ነው የመሰለኝ ግን ቀስ እያለ በሶስተኛ ቀን በአራተኛ ቀን ነው ማየት የጀመረው ማለት ነው። ያንን ስሜት እኔ እንጃ ለመግለጽ በጣም ይከብዳል እውነት። ቃላቶች እራሱ ተገጣጥሞ እንዴት አድርጌ መግለጽ እንደምችል አላውቅም። አንዳንድ ነገሮችን በቃላት መግለጻችን ይከብዳል እና በቃ በፊት ከማየው ማለት ማላያቸው ነገሮች በጣም ርቀት ማየት ጀመርኩኝ እና እንደ አዲስ ሆነብኝ። ለካ እንደዚህ አይነበር እንደምናምን ነገር የሚለው ነገር እንደገና ወደኋላ ተመልሼ እና እንባ ነበር የቀደመኝ የደስታ ተዛ። ጠዋት ስነሳ ው የሚገርም እይታ ነው ያየሁት። ማለት አዲስ እንደመወለድ ከጨለማ ወደ ብርሃን እንደመፈጣ እንደዛ ነው የተገለጠል ብርሃኑ ና በጣም የሚገርም እይታ ነበር ያየሁት በሰዓቱ አላቅም፣ ግን በጣም ነው ደስ ያለኝ። ማለት እችኛውንም ተጠራጠርኳት በዚህኛው ብቻ እያየውም ነበር ይመስለኝ፣ ግን እችኛው እንደዚህ ሸፉኝ ሳያት ታያለች እና በጣም ደስ የሚል ነበር ስሜቱ። መግለጥ ትንሽ ይከብዳል። ሰው ያለ ብርሃን መንቀሳቀስ አይችልም፣ እና ብርሃን ደግሞ ያው የስጦታዎችም ስጦታዎች ነው። የስጦታዎች ሁሉ ስጦታ እሱ ነው ብዬ አምናለሁ። አንድ ሰው በህይወት ሳይኖር ለሌላኛው ሰው ብርሃን መሆን መቻል በጣም ትልቅ ነገር ነው። አራት ሰዓት ነው ዳይሊሲስ የምታደርገው አራስ አስለምታ ደክሞ ትመጣለህ። መንቀሳቀስ መንቀሳቀስ አትችልም። የዛን ቀን በቃ ምን መንቀሳቀስ አትችልም እና ዛሬ አርፋ አንድ ቀን ነው። ተስፋ ማለት ተስፋን ታጣል። የመስራት መንፈስ ለምን ትሰራለህ ዛሬ ስለነበረ ብዙም የመስራት በቃ የቤተሰብ ጥገኝ ሆነንም ተቀየረ፣ ግን ያለው ነገር በቃ ደስታ የለውም። በቃ ደስታ ወደ ወደር የለህም። ለምን የምትፈልገውን ትበላለህ፣ የምትፈልገውን ትመገባለህ፣ ትንቀሳቀሳለህ። ከዛ በላይ ደስታ ማለት ሁለተኛ እንደተፈጠርኩ ነው የማምነው። ለምን በቃ አሁን መታጠብ የለም እንደፈለግኩ እበላለሁ፣ እወጣለሁ፣ ምናምን በቃ ያው ጥንቃቄ እንዳለ ሆኖ ማለት ነው። አሁን ሙሉ ኮንፊደንስ አለኝ ለምንም ነገር። በፊት ሰዎችን ቀና ብዬ ማየት አልችልም። እንደዚህ ቀና ብዬ ባይም ወይኔ አይንሽ ምናምን ነገር ስለሆነ በጣም ያስፈራል፣ በጣም ቀይ ስለነበረ አሁን ግን በስነ ስርዓት ቀና ብዬ ማየት ይችላለሁ። ሁሉንም ነገር የሚፈልገው ነገር ማድረግ ይችላለሁ። ወይ ያን ግን እሳቀቃለሁ እንደሚያመኝ ውስጤም ስለሚያውቀው የሆነ መሽቶ መውጣት አልፈልግም። እንደዚህ ትሆኛለሽ ምናምን የሚባልም ነገር ስለሚኖር አሁን በስነ ስርዓት ሁሉንም ነገር ራሴ ማድረግ ይችላለሁ። 100% ኮላልቲ ውስጥ ካረገ ኦልሬዲ ያው የሚጠብቀኝ የጠፋን ታውቃለሁ ሞሞት ነው። ስለዚህ ይሄን ስጠባበቅ ነበር ሆኖም ግን በእግዚአብሔር ችሮታ በቤተሰቦቼ በማህበረሰብ፣ እዚህ ላይ ስደርስ እኔ ሪከቨር አድርጌ የሚገርምሽ ነገር በጣም ደስተኛ ነኝ፣ ነው አሁን ማለት ነው። ባሰብኩ ቁጥር በቃ ልዩ ነው ለእኔ። ለምን እንደገና እንደተፈጠርኩ ነው የምንቆጥረው። ለምን ይህን እድል ማንም የሚያገኘ የለማ። አሁን ብዙዎቻችን እኛ ጓደኞች አሉ፣ ብር ሲገኝ ኩላሊት የለም፣ ኩላሊት ሲገኝ ብር የለም። ይሄ ነገር ሳይ እኔ ኩላሊትም አግኝቼ ብርም እንደ ፈቃድ እግዚአብሔር ረቶ የሰፈሮች ልጆች የኢትዮጵያ ህዝብ አዋጥቶ እንዲያሳክሙኝ እንደገና መወለድ ማለት ነው። በእንደዚህም በህይወት ዙሪያም ሳይሆን ካለ ነገር ላይ ተካፍለ ከሰው ጋር ማድረግ በጣም በቃ ደስታ አለው። ማለት እንዲህ ነው ብለ የሚገልጸው ነገር አይደለም ለእኔ ማለት ነው። በቃ እኔ በራሴ ይህን ማድረጌ ሳይሆን በቃ በምንም ነገር ባረግ ካለ ላይ ብሰጥ እኔ በጣም ደስተኛ ነው። ታናሽ ወንድሜ ነው ሙሉጌታ ተክለ ሃይማኖት ይባላል። ያው በአክሱም ዩኒቨርሲቲ አስተማሪ ነው። ስለዚህ ወንድሜም ይህንን መስዋዕት አድርጎ ስለሰጠኝ እኔ በጣም ነው የማመሰግነው። ስጦታ ደግሞ ትንሽም ትልቅ የሚባል ስጦታ የለም። ሁሉም ስጦታ ስጦታ ነው። ማለት እግዚአብሔር ፈቅዶ ሰጪ ስትሆን ማለት ከማንም በላይ መንፈሳዊ እርካታ አለ። ሰጪ ተቀባይ ከመሆን ኦልሬዲ ሰጪ ብትሆን በጣም ደስ ይላል። ለምን ሰጪ ማለት ረጂ ማለት ነው። ማለት የሚያስፈልገውም እገዛ ታደርጋለህ ማለት ነው። ስለዚህ አጋዥ ሆነህ ስትገኝ ማለት ከእግዚአብሔር ሰጠ ጸጋ ስለሆነ በጣም ደስ ይላል ማለት ነው። ሰው ህይወቱ ካለፈ በኋላ በህይወት እያለ ቃል ገብቶ ልክ እንደኛ አይነቱ በብርሃን የተቸገሩ ማየት መስራት እየቻልን እንዳንሰራ ያደረገን የአይን ብርሃናችንን ለኛ አስበው በመልካምና በጣም በሰው ለመርዳት በመነሳሳት እንደዚህ ስላደረጉ በእውነት ያው የሰጠኝን ሰው እኔ አላውቀውም፣ ግን ለቀሩት ቤተሰቦቹ ረጅም እድሜና ሙሉ ጤና እንዲሰጣቸው እመኛለሁ። ለእሱም ነፍሱን በገነት እንድታርፍ ይጸልጋለሁ። እግዚአብሔር ራሱ መስዋዕት አድርጎ እኛ ምሕረቱ እንድናገኝ አድርጎናል። ከኃጢአታችን እንድንፈወስ አድርጎናል። ወንድሜም ከነበረኝ በሽታ ከነበረኝ ክፉ እንዲድን ኦሬዲ መስዋዕት አድርገዋል ማለት ነው። የነበረኝ ፈተና አብሮ የተካፈሉልኝን ሁሉንም ነገር በቃ ማመስገን ካለብኝ ሁሉንም ኢትዮጵያ ህዝብ አመሰግናለሁ። እንደ በፊቱ አንገቴ እንደፍቼ አይደለም በስነሳ ቀና ብዬ ከቤሱ ብቼ ጋር ጓደኞቼ ጋር ቀና ብዬ ጓጥቼ ጋር ብቼ የምፈልገውን ነገር ሰርቼ ያከብራሉ ብዬ አስባለሁ። ለመጀመሪያ ጊዜ በኋላ ነው መጀመሪያው መላ ቤተሰቦቼን እንኳን አደረሳችሁ፣ እህቴን በይበልጥ አንድ አካሏን አሳለፈ ስለሰል ከዛ ውጭ የኢትዮጵያ ህዝብ የሀያ አራት ቀበሌ ልጆች አሉ። የካሳንችስ፣ የመገናኛ፣ የሀያ ሁለት ልጆች በቃ በአጠቃላይ ማለት አንዱን አመስግኝ አንዱ ስለማልችል ሁሉንም አመስገን በአጠቃላይ እንኳን አደረሳችሁ። ከሀገር ውስጥም ከሀገር ውጭም ያሉ ያው የክርስትና እምነት ተከታዮች እንኳንም አደረሳችሁ ማለት ትፈልጋለሁ። ለእናንተም ለፋና እንኳን አደረሳችሁ ማለት ይፈልጋል። መንፈሳዊ እርካታው እንዲህ ነው የማይባል ከስጦታዎች ሁሉ የላቀ ስጦታ የሆነው ከህይወት የመቁረስ የፍቅር ስጦታን ለሚለግሱ ልቦች በእልፍ ይባረኩ ከማለት ውጭ ምን ይባላል? መልካም የትንሣኤ በዓል ይሆንላችሁ።